አሜሪካ ትቅደም የምንጊዜም መርሃቸው ነው። በእርሳቸው የሚመጣውን ግፊያና ልፊያ ፈርተው የሀገር መሪዎችና የዓለም አቀፍ ተቋማት ኃላፊዎች የበዛ ፍርሃት ላይ ወድቀዋል። ግሪንላንድን መጠቅለል፣ ካናዳን ማጠቃለል ዋነኛ የስልጣን ግባቸው ነው። ከሩሲያው ባለ ጥቁር ቀበቶ ቴኳንዲስት መሪ በቀር ማንን የማይፈሩም፣ አያፍሩም እስከመባል ደርሷል። አወዛጋቢው መሪ ዶናልድ ጄ ትራምፕ የዛሬው የሀሳብ ሚዲያ ማጠንጠኛ ባለ ጉዳይ። ጀንበር ጠልቃ በወጣች ቁጥር ከነጩ ቤተ መንግስት አንዳች ያልተጠበቀና አስደንጋጭ ውሳኔ መስማት በእርሳቸው የስልጣን ዘመን የተለመደ ሆኗል። ከአራት ዓመታት በፊት ስልጣን ላይ በነበሩበት ወቅት አሜሪካን በድጋሚ ታላቅ ማድረግ ደጋግሞ የሚሰማ ቃላቸው ነበረ። እነዛ የስልጣን ዓመታት ትራምፕና አሜሪካውያን በገሚስ መግባባትና በገሚስ ግራ መጋባት ያሳለፏቸው ዓመታት ነበሩ። ሰውየው በእርግጥም የነጋዴነት እንጂ የመሪነት ስነ ልቦናና ጥበብ የላቸውም የሚሏቸው ቢበዙም እርሳቸው ግን የመጀመሪያ ዘመን የስልጣን ጊዜያቸውን ውጤታማና አሜሪካን ወደ ዳግም ሀያልነቷ የመለሰ ስራ ሰርቼበታለኝ ሲሉ በልበ ሙሉነት ይናገራሉ። የሀገር መሪሁን የዓለም አቀፍ ተቋም አስተዳዳሪ ማንም ይሁን ማን ከእርሳቸው ሊመክር ሊደራደር በጠረጴዛ ዙሪያ የተቀመጠን የማድመጥ ትዕግስት እና ገት እንደሌላቸው ይነገርላቸዋል። አጀንዳ ከማድመጥ አጀንዳ ማጥመድ ይቀላቸዋል የሚባልላቸዋል። አሁንም በዳግም ወደ ስልጣናቸው መምጣት እየሆነ ያለው ይኸው ነው። ሊያውም ገና በማለዳውም ከአውሮፓ እስከ መካከለኛው ምስራቅ ከኤዥያ እስከ አፍሪካ ከፓስፊክ እስከ አትላንቲክ ብቻ በዓለም ክፍል ሁሉ እጃቸው መግባት የማይሻበት አንዳች የለም። ገና በበዓለ ሲመታቸው ማግስት ስደተኞችን እግር ከወርቻ አስረው ከማባረር የጀመረው ውሳኔ የኤስኤድ አያስፈልግም ብሎ እስከ መዝጋት ዘለቀ። ጋዛን ለልማት ፈልጋታለውን የሚለው ውሳኔያቸው ተከትሎ መጣ። ይህን ጊዜ የዓለም መንግስታትና ፖለቲካ የጠለቃቸው ሁሉ ትራምፕ ብሶባቸውን የመጡት ማለት እንጂ አልጀመሩም። ግሪንላንድን መጠቅለል፣ ካናዳን ማጠቃለል፣ ፍልስጤማውያንን መድረሻ ማሳጣት ቀድሞ የታሰበባቸውና ተግባራዊ መሆን የጀመሩም ጉዳዮች ናቸው። እንደ ትራምፕ እቅድ ካናዳ ሃምሳ አንደኛ ግዛታችን መሆን አለባት ባይም ናቸው። ከትናንት በስቲያ በክቡ አዳራሽ ከኔቶ ዋና ጸሐፊ ማርክ ሩት ጋር በነበራቸው ውይይት ኔቶ በግሪንላንድ ጉዳይ አቋሙን ከአሜሪካ ጋር እንዲያደርግ አሳስበዋል። የኔቶ ኃላፊ ፍርሃት በገባው መልኩ ምንም ምላሽ ሳይሰጡ በእሽታ ወጥተዋል። ምናልባትም ባለፈው ሳምንት የዩክሬኑ ዘሌንስኪ ከዚህ አዳራሽ የወጡበትን መልክ አስበው ይሆናል። ማርክ ሩት አንዳችም እሰጥ አገባ ያለው ንግግር ሳያደርጉ ዘም ብለው የወጡት ደግሞ ከወዲህ የጋዛ ጉዳይ ከእስራኤል በላይ አሳስቧቸዋል እስከመባል ሰባ ላይ የደረሱ ትራምፕ ዳግመ ወደ ስልጣን ከመጡ በኋላ በፍልስጤማውያን ዘንድ ያላቸው መጠላት ጨምሯል። ሰኞ ዕለት እስራኤል በጋዛ በፈጸመችው የአየር ጥቃት ከ340 በላይ ፍልስጤማውያን ሞተዋል። ይህን ተከትሎ በሺዎች የሚቆጠሩ የመናውያን በሰነአ አደባባይ ወጥተው ትራምፕንና አሜሪካንን ክፉኛ ተቃውመዋል፣ አስጠንቅቀዋል። አሜሪካ ፍልስጤማውያንን ማስገደል ታቁም፣ እኛም ለእስራኤልና ለዋይት ሃውስ የሚበቃ ሮኬት አለን ሲሉ በአደባባይ ተደምጠዋል። እዚሁ ላይ ደግሞ በሁቴዎችን ማጥቃት ሰበብ የኢራን ጉዳይ ሲታከልበት በእርግጥም ሰውየው ሀገራትን በጦርነት የማመስና አቅም የማሳጣት አላማ አላቸው አስብሏቸዋል። የኢኮኖሚ ጦርነቱም የሚዘነጋ አይደለም። በተለይም አዲሱ የትራምፕ አስተዳደር ቻይና ሜክሲኮንና ካናዳን ጨምሮ ሀገራት ላይ የጣረው ታሪፍ በቀደመ የስልጣን ዘመናቸው የጀመሩትን የኢኮኖሚ ጦርነት የሚያስቀጥል ነው ተብሎላቸዋል። ከሀገር መሪዎች መካከል አሁን ላይ መለስ ያለ ባህሪና መለሳለስ የሚያሳዩት ለሩሲያ ዋቻቸው ቭላድሚር ፑቲን ነው ይባላል። ለዚህም ይመስላል በዩክሬን ያለውን ጦርነት ለማስቆም ከፑቲን ጋር ቀጥሮ መያዛቸውን ተከትሎ ከፕሬዚዳንት ፑቲን ጋር የማደርገውን የስልክ ውይይት በጉጉት ነው የምጠብቀው ሲሉ የጻፉት። ከንግግሩ አስቀድሞም በተኩስ አቁም ተግባራዊነት ላይና ሌሎች በርካታ ነጥቦች ላይ እርሳቸው ቀድመው ተስማምቻለኝ ብለዋል። ይህ ያልተጠበቀ የትራምፕ ቃል ነው። የትራምፕ አወዛጋቢ ውሳኔዎች በፖለቲካው ሜዳ ላይም ብቻ አልተገታም፣ ወደ ሚዲያውም ደርሷል። ዋነኛ ምክንያታቸውን የፌዴራል መንግስቱን ወጪ ለመቀነስ በማለት ትራምፕ ዓለም አቀፉ ብዙሀን መገናኛ ቪኦኤን ዘግተው ሰራተኞቹን የግዳጅ ፍቃድ አስወጥተዋል። እርሳቸው ወጪ ለመቀነስ ይበሉ እንጂ የቀኝ ዘመም ድምፆችን የሚያፍን ጣቢያ ነው የሚለው ዋነኛ ምክንያታቸው ነው። ገና በጥር ወር አህዶ የተባለው የአወዛጋቢ ዶናልድ ጄ ትራምፕ አስተዳደር ውሳኔዎች ከአሁኑ በዚህ ልክ ከጦዘ ሲከራርምስ እንዴት ይሆን የሚለው በጉጉት የሚጠበቅ የዓለም ጉዳይ ሆኗል።